ገእንሚያትእንም ከረ ከዚህ በኋላ እሄዳለሁ። ብሩኬ ጠበቃ መጣች። የብሩክ ባውንደሪ አስጠባቂ። ወይኔ ዛሬ በሳት ሞትኩኝ፣ ሞትኩኝ እኔና እሱ እኮ አንድ አመት አብረን አብረን ቀብረን እያለ መጣኔ አንድ አመት ቆየን ሁለት ምንድን ነው? ዝም ብለሽ ከመሬ ተነሳሽ። ሴት ልጅ እኮ ግን ፍቅሯን መደበቅ አችልም። ወይ ኔ ሐይምዬ ኔ ቆንጆ፣ እንዴት እናሳዝነች! ይዛይ ለምንድን ነው ማተረጋግብት? ቢያንስ እንኳን ይዘሽ የመጣሽ ማን ነው? የመጣሁት እንዴት ብዬ ላወራሁበት? ወይ ኔ ቤተሰብ፣ ይቅርታ የምር እኔ ጋር የመምጣት መብት የላችሁ። ሁለት አሰብነው። ይኸውልሽ መጀመሪያ በስነ ስርት ያሆኑ ይህይ ማፍቀር ተብዬው አታወራም፣ እንዲ አትነግግርም፣ እንዲ እንደ ስልክ እንጨት ቆመ ቀረ። እኮ ምንድን ነው ሺ አንቺ እና እሱ ላስተዋውቀው ለውድ ቤተሰቦች ነገር ላይ ጠልቅባት የልደቴም ቀን ልደቴ ነበር። ሀይሚዬ ሁሌ ወደ ኋላ ትመለሺ። ወደ ፊት የልደቱን ቀንማ ጓደኞቹ ናቸው የጠሩት። አንቺንም ጠሩት፣ እሱንም ጠሩት። ምን ያድርግ? አንድ ቃል ተነፈሰ። የሀይሚ አፍቃሪ በእሷ ልደት አለ። የደገሰው ሌላ ነው። ለዛ ነው እኔ ወይኔ ሴትነቴ እንደ ፍቅር መደበቅ አንችልም። እኮኛ ሴቶች ጥሎብን ምስጊን አይዞሽ ቦታ ስጭው ነው ቦታ እየሰጥሽ አፍቅራችሁ ስታወሩና ሳታፈቅሩ ይዋት እስኪ እንዳሁን ብርኩን አታፈቅሩም፣ ግን ወሬዋን ይሁት እንዴት ሰከን ባለመልኩ እንደምታወሩ የበሰለን ነገር ነው ፐብሊክ ያደረግነው፣ እንደናንተ ጥሬ ነገር አይደለም። ጌታ ወይ ትግስት ውስጠኛ ድሌ ምን ይሻለኛል? እኔ ስለመጣሁ አትጩይ አለመጫው አይቻልም እንዴ ማበድ ራሱ ይቀላል እኔ ራሱ እንዴ እኔ ራሱ ቀናው እንኳን አይደለም ሃይሚ ቤተሰብ የምሬ ነው የምላቸው እንዴ በጣም ነው የሚያስቀናው እንዴ ቀልድ ነው እንዴ እንደዚህ ወይኔ ግን ስሜቱን አያችሁታል እንደት እንደሚከብድ አሁን ሊንዳ ብሩኬን አታፈቅረውም ስታወራ አያችኋ የምታወራው ቃሏ ዝም ብሎ የሆነ እንደፈለገች የምታወራው ኖርማል ጓደኛ ሃይሚ ግን ሃይሚና ብሩኬ ኦ ማይ ጋድ ሁለታችሁ አንድ ላይ ብትሰሩ ቪዲዮን ይሻል ነበር። ሁለታችሁ እነዚህ ኪያ እና ሊንዳ አንድ ላይ ብሩኬን ሀይቤን እንደተለመደባችሁ ብትሆኑ እንዴት ባማረባችሁ። ኦ ማይ ጋድ። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ናል ዛሬ መሳቅ ሳልፈልግ አንዳንዴ በመሀል ብስቅም ይቅርታ አድርጉልኝ ቤተሰቦች። እውነት የሆነው ነገር ሁሉ በጣም እያሳቀኝ ነው። ወይኔ እኔ እናንተ ባትኖሩ በማን እንስቅ ነበር በማንፈት አንል ነበረ? የምሬ ነው። የቪዲዮ ደግሞ ጠዋት የቀረጽኩት ነበረ፣ ድምጽ የለውም ከኋላ ሆኜ ነው ማወራላችሁ ማለት ነው። ውድ ቤተሰቦች፣ ቮይስ ነው የማደርገው። ሰሞኑን ሳርገነኝ ሰርግ ስላለ ወደው መቅረጽ አልችልምና ዛሬ ሀይምዬ በጣም ነው ያሳቀችኝ። ወይኔ፣ የሴት ሴት ልጅ ግን ፍቅር መደበቅ አንችልም እኮ። አይ ይድሌ፣ እንዴት እንዴት እንዳሳዘነች ዛሬ በወሬዋ ላይ ማለት ነው ደግሞ ምንም አያወራም እንዴ! አብሯት ያለው ልጅ ምንም አያወራም፣ አያወራ፣ አያቅፋት ለማስቀናት ምንም የሚሞክረው ነገር የለ። አያቸው ወንድና ወንድ እንዴት በወንደሪ እንደሚጠባበቁ አያቸው። አይደል ግን ዝም ብላችሁ ቪዲዮን እዩት። የምሬ ነው። እኔ እኔ ሃይሚንም እያንጓጥጥኩ አይደለም፣ ይሄ እንግዳው ልጁንም እያንጓጥጥኩ አይደለም። እዚህ ጋር ስራና ስራ ነው ሁሉም የያዙት ማለት ነው። ግን ዝም ብላችሁ ቪዲዮውን ስታዩት ማለት ነው ከቪዲዮ ላይ የምትረዱት ነገር አለ። አሁን ሃይማኖት ብሩክን ለማናደድ ተዘጋጅታ ነበር የመጣችው። መጀመሪያ በጣም ደህና ነበረች እንደምታዩት፣ ከመጣ በኋላ ግን በቀቂ ሪር አረጋት። በቃ የሆነ ነገር አለ አይደለ? ጌታ ሴት ልጅ ፍቅር በብጹም አንዴ ካፈቀረች ስሜቷን መደበቅ አትችልም። በቃ ከጠላችም ጥላቻዋ የዛኔ ያክል ነው። ግን ደግሞ ሴት ልጅ ስትወድ በቃ ልክ እንደዚህ ነው። የምሬ ነው። በደንብ ደጋግማችሁ እዩት። ሀይሚ ብሩኪ የመጣበት ፓርት ላይ ያለውን ደግማችሁ ቀልሳችሁ መልሳችሁ እዩት። ይሄ እኔ እውነት እንትን ለማለት አይደለም እግዚአብሔር ይሄ ትክክለኛ የሆነ ፍቅር ነው። ከእግዚአብሔር የተሰጠ ፍቅር ነው። ፍቅር ሲጀመር የሚቀለድበት ነገር አይደለም። ጀስት እነሱም ስራ ብለው ነው የያዙት፣ ግን ነገር ግን እየሆነ ያለው ነገር በስመ አብ እውነተኛ ፍቅር እንዴት እንደሚለይ ዝም ብላችሁ ሀይሜንም እዩ ብሩኬንም እዩት። ብሩኬንም የሆነ የሆነ በቃ እሷን ለመረዳት ነገር፣ እሷን ለማብረድ ነገር፣ የሚያደርገውን ነገር እሷ እየተናደደች እሱ ሀሳቡ ያለው ሊንዳ ጋር ሳይሆን ሀይሜ ጋር ነው ያለው ሀሳቡ ማለት ነው። እሷ እየተናደደች ማለት ነው። ለምንድን ነው የማትረጋጋው? ብዙ ነገር እየመከራት ነበር በዚ ወይ አብሮ ያለው ግን ሊንዳም ትንሽ ነገር ነው የተናገረችው። ሊንዳ አሁን ብሩክን አታፈቅረውም። ጀስት ኖርማሊ እንደ ማንኛውም ጓደኛ እንደዚህ ትይዛላቸው አደላ? ኖርማል እንደዛ ነገር ነው። እና ስታወራ የምታወራ ወሬ የተረጋጋ ወሬ ነው፣ ከአፏ የሚወጣው ቃል ሃይሜ ግን ቡቡን ስለምታፈቅረው የምታወራው ቃላቶቿ በጣም በቃ ችኩል ችኩል ጥድፍ ጥድፍ እና በቃ የሆነ ቅጥቅጥ ቅጥቅጥ። እኔ ልንቀጥቀጥልሽ የምሬን እየፖገርኳል አይደለም። እንደዛ የምታስቡ ሰው ስለምትኖሩ ነው። በኋላ ፍቅርን ያየ ሰው ነው የሚያውቀው። ያየ ሰው ብቻ ነው የሚያውቀው። የምትወዱት ሰው እንደውንም ጎበዝ ናት። በዚህ ልክ ማለት ነው። ያው ስራ ነው ይታወቃል ግን በዚህ ልክ ደግሞ እንደዚህ ፉፍ በሰውን በጣም ከባድ ነው። ብቻ ያማል ነው የሚባለው። እንደዚህ እሷን አቅፎ ሲሄድ እሷ እዛ ቦታ ላይ ስትቀር፣ በዛ ላይ ከጎኑ ያለው ሰው ትሪት አያደርጋትም። ኧረ አስተያየት ስጡላት፣ አስተያየት ስጡላት እንጂ የአይሚ ደጋፊዎች ምን አስባችሁ ነው? ይምጣልን፣ ይምጣልን ብላችሁ ባይዘወይ ማለት ነው። ከምትወጂው ባልሽ አራራቁሽ። ኦዲየንሶችሽ እውነት ምንም አልጠቀሙሽም። ምንም እንደው ይበቃሽ ነበር። ከቡቡዬ ጋር ብትሆኝ ይሻልሽ ነበር አሁን አሁን ማለት ነው ይሄ ኪያ ማለት ነው እንዴ ገና እንጨት እርጥብ እንጨት። አሁን እርጥብ እንጨት ስታቀጣጥሉ ክብሪት አንድ ክብሪት አንድ አንድ ጉድ ክብሪት ጨርሳችሁ ነው የሚቀጣጠለው፣ እሱንም በመከራ ገና እርጥብ እንጨት እና ደረቅ እንጨት አሁን እንዴት ነው እኩል እኩል እንዴት ነው የሚነደው? ኪያ ማለት እኮ ያ ማለት ነው ማይዝ ይሄን ነገር ስናገር ይቅርታ አርጉልኝ። ለሁሉም ነገር ችሎታ ይጠይቃል። ለሁሉም ነገር ማለት ነው ሊንዳ ማለት ነው። ሊንዳ ምንም የምትናገረው ንግግር የለም። እንግዲህ ተፈጥሮ አይሆን ምን ይሆን? እሷ ደግሞ ምንም አይታየኝም። ወጣም ወረደም ማለት ነው ብሩክና ሃይሚ ናቸው እዚህ ድራማው ላይ። አሁን የሆነ በቃ ውስጣቸው ስለሚፋቀሩ ይሁን ምንም ስለሚሆን ይሆን ያደመቁት እነሱ ናቸው። እኔ የሁለቱን አፍና የሁለቱን ብቻ እንቅስቃሴ ነው ያየሁት። ወደዳችሁም ጠላችሁም ቤተሰብ የሀይሚንና የብሩኬን ብቻ። እነዚህ ማለት ነው ካሉም አይቆጠሩ። የስልክ እንጨት ትንሽ ሊንዳ ትሻላለች። ወንድ ነው፣ ወንድነቱን አትናገሪው ምናምን ይሄ ትክክል የሆነ ነገር ሪል የሆነ ነገር ነው። ወንድ ልጅ መነገር የለበትም። እንደገና ደግሞ ሌላ ወንድ አጠገባቸው አሁን ከያ ቆሟል አጠገባ ሃይሚጎን ሃይሚጎን ቆሞ ያንን ወንድ ስታበሻቅጠው ንግግርም በሉ ስድብን በሉ፣ ስሰድቦ አጠገባቸው ያለ ወንድ ወይ ለእኔም እንዲናት እንዲነገ ምናምን የሆነ ይታዘባቸዋል። ስለዚህ የሆነ ባውንደሪ እንዳለ እሷ እያስተማረቻት ነው። በድራማው መልክ ነው ምላቸው። በትክክለኛው መልክ አያገባኝም እኔ አይመለከተኝም፣ ግን እኔ የተረዳሁትን ነው ምላቸው። እኔ የተረዳሁትን ነገር ብሩኬን መሳደብ እንደሌለባት ከጎኗ ወንድ እንዳለ ማሰብ እንደ ብሩኬ አይነት ወንድ አጠገቧ እንዳለ ወዳውም ሆነ ጠልታውም ሆነ በግንትኗም ይሁን ቦዲጋርዷም ይሁን ምን ይሁን ብቻ፣ ግን አጠገቧ ወንድ አለ እና ለዛ ወንድ የምትመልሰው የምትመልሰው መልስ ለዚህኛ ወንድ ነገን እንዲህ ሆንስ እንዴት ነው ምናምን የሆነ ለእሷ ጥላቻ ያድርበታል፣ የሚባል ነገር ነው እየተናገረች ያለችው ሊንዳ ማለት ነው። ሊንዳ ብርኬን እንድትናገሪው አልፈልግም፣ ወንድ ልጅ ነው፣ አክብሪው፣ ጊዜ ስጭው፣ በቃ ይሄን ያለችው ትክክለኛ ነገር ነው የተናገረችው፣ ማለት ነው እኔ በተረዳሁት መልክስ እናንተ በተረዳችሁት መልክ ደግሞ የፈለጋችሁት መሆን ትችላላችሁ ሌላው ሲቀጥል ሃይሚ ሊንዳን ጠራቻት እሷ ከወንድ ጋር መጣች ለምን ሲባል ከወንድ ጋር ከመጣች ብሩክን መምጣት አለበት ብሩክ ሲመጣ መቀያየር የለባትም ሃይሚ ኦልሬዲ ከህይወቱ ወጥቻለሁ ብላለች በስማም ስንቴ ከህይወቱ ወጥቻለሁ ወጥቻለሁ አለች ሃይሚ በሰላም ነው ግን በጤና ነው ወይኔ ከህይወት መውጣት እኮ እንደዚህ እንዳፍ አይቀልም መሬ የመሬ ነው ከህይወት ወጥቻለሁ ብላ አወራች እንጂ ልቧ ጉዝጉዝ ብሎ ያለው ብሩክ ጋ ነው። ዝም ብላጅ ቪዲዮ ማየት ማመን ነው። ምንም አዲስ ነገር የለው። ብሩኬ ደግሞ ዝምተኛም ስለሆነም ችሎታል በቃ የሆነ አያስታውቅበትም። እሱ ጋ ለምንድ ነው ማትረጋጊ? ቆይ ምንድ ነው ነገሩ? ወይኔ ቡቡዬ ቡቡዬ፣ ቆንደው አንተ ሀይሜ ሀይሜ አንተም ባይሰጣት ኖሮ ሀይሚ ራሱ እስካሁን ድረስ ወይኔ ማንነቷን ራሱ ይደብራት ነበር። የስጌን እውነት የምሬ ነው ምላችሁ ይደብራት ነበር። ቱ ላይ ራሱ ይደብራት ነበረ። በአንተ ነው የምትለው በአንተ ነው የምታምረው። እና እኔ ዛሬ ነው በቃ አሁን ተለያይተው በሚመጡበት ሰዓት፣ በተለይ ይህ አሁን የመጣው ወንድ ይሁት እስኪ ለማቀፍ እንኳን አይሞክርም። ብሩኬ እኮ ወንድ ነው፣ ግዴታ ማቀፍ ያለበት ወንድ ነው፣ ሴት አይደለም። አሁን ሀይሜ አትለጣጠፍም፣ ብሩኬ ልጣጠፋል ማለታቸው አይቀርም በኋላ ይሄ ነገር እዚህ ነገር ላይ የያዙት ቅናት ነው። ማስቀናት ነው የያዙት። ሶ ብሩክ አሁን ኦልሬዲ በቃ ቲ ብሩክና ኪያ ከምን ጋር ከምንና ከምን እንደ እንትና እኮ ገና እርጥብ እንጨት መቆስቆስ እኮ ማለት ነው። በቃ ኪድ ነው ኪያ እምትሉት ሰውዬ። ወይ አቀፋ ያረጋተ እጁን ኪሱ ከቶ በኋላ ራሱ መጨረሻ ላይ ራሱ ወደ ኋላ ሲሄዱ ራሱ እየሰሳሳቁ ምናምን ታበስካለ ምናምን አለ። ታይሚ ግን ውሸት እኮ ነው፣ ታብስክ የለበትም ካለብኝም ትጠርግልኛለች አለ። እሱ ደግሞ ብሩክ ደግሞ እና እሱ ይዞ ሄደ። ብሩክ ማለት ነው። አቅፏት ነው ሄደው። ይሄኛው ደግሞ ይሄ ደግሞ ወይ አላቀፋት ገና ከኪሱ በእጇ ታወጣለች። እጇን እንዲይዛት ማለት ነው። ይሄ እዚህ ጋ ኮ ወንድ ነው ሴት ልጅ ማቀፍ ያለበት ወንድ ነው። ሶ ክያ ነቃ በል እንጂ፣ ምን አስበህ ነው? ያመጣችህ እኮ እንድታስከብራት እሷ ፍቅረኛ ብላ ያለችው ሰው ሌላ ሰው አምጥሶ አስተቃቀፉ አስቀንቷት አንተ እንድታቅፋት አንተ እንድትንከባከባት ነው እንጂ እንደዚህ እኮ እነሱ ሲተቃቀፉ አንተም ቆመህ እንድታይላት አደለም እኮ። እዚህ ጋር ምን የስልክ እንጨት አደለም ኪሩቤል ተብየው እንዴ። ምን አስበህ ነው? ተው እንጂ፣ ተንከባከባት አቀፍ። ልክ የብሩኬ ቪዲዮ ካላየህ ወደኋላ እየተመለስክ ቪዲዮቸውን እየው ከዛ በኋላ የምትፈልገውን ነገር አድርግላት እንዲ እንደዚህ አታገርጣት በሰው መሀል ምን አስበህ ነው እንዴ ብሩክን አታየውም እንዴ መለጣጠፍ አይቻልም ይሄ አይፈቀድም ምክንያቱም ይሄ የአይዳው ክወና ስለሆነ ግዴታ ነው መለጣጠፍ መጠቃቀፍ ያለ ነው አለበለዛማ ምኑ ጋ ነው ታዲያ ቀናት የሚታየው ለምን አሁን ሀይሚ እንዲያቅፋ ትፈልጋለች እያያችሁ ነው ቪዲዮ ማየት ትችላላችሁ እኔ እዚህ ጋር ድራማ ነው የድራማውን ሀሳብ ነው የምነግራችሁ በኋላ ኮመንት ስር አንጃ ግራንጃ ምናምን እኔ ምንም አይሞቀኝም አይበርደኝም ግን እዚህ ጋ ሃይሚ ቤተሰቦችን ላስተዋውቀ ስትለው ለማቀፍ እንደዚህ ዝርግት ስትል እሱ እጁ ኪሱ ነው። ዋይ አይ ኪሩቤል ቢቀርብሻ አልነበረ እና ብሩኬ ስማርት ያራጃ ልጅ ዴ ከሱ የሚደርስ ሰው ማንም ሰው የለም ቤተሰብ ማንም። እኛ በምክንያት ነው። እኛ የማዳም ቅመሞች ብሩክን የምንወደው በምክንያት ነው። ብሩክን ለሃይሚ የመረጥንለት በምክንያት ነው። ሃይሚ የምታውቀው ተረት ነው፣ የተረት ተረት ይሄ በቃ የሆነ እንደዚህ የጥቅስ ግጥሞች ምናምን ነገሮች እንደዚህ የሆነ በቃ አሁን ለምሳሌ ጥሬ ነህ ብሰል ምናምን እነዚህ እንደዚህ ነገሮችን እነዚህን ታውቃለች። ብሩክ አሮጊት አለ እውነቱን ነው። እዚህ ጋር የምትናገራቸው ነገሮች እንዳሮጊት ነው፣ በቃ የሆነ የድሮ ሰዎች የሚናገሩት ንግግር እንደዚ አይነት ነገር ላይ ጎበዝ ናት። ከዛ ውጭ ግን በቃ የሚሆነው ነገር ሁሉ እንደምታዩት ነው። ፍቅር አይደበቅም እውነተኛ ፍቅር አይደበቅም። እውነተኛ ፍቅር ማስመሰል በፍጹም አችሉም። እኔ እኮ አሳዘነችኝ፣ የምሬ ነው። ቀልብ ቀልብ። አይ ብሩክ፣ እንደው ምን ላድርግ? የስራ ስጠ እንዳለ እርግማን ነው የሚሆነው። ደግሞ በራሳ ሰዓት ነው እንደዚህ ትናንትና ያበላሸችው። ለማንኛውም ኪያ የምትባለው አታገርጣት፣ በቃ አታገርጣት፣ እቀፋት። የሆነ በቃ አላድን እንዲንተ። ምንድ ብዙ ሴቶች ታቅፋችኋለሁ እኮ ከዚህ በፊት። ስለዚህ ከዛ አንዱን ተጠቀም። ብሩኬን ፈርታ ነው። አይዞህ፣ አትፍራ፣ ምንም አይልም ፈቅዶልሃል አትፍራ እና እውነትም ይፈራል ያሉት ነገር ዛሬ ታየ ማለት ነው ቤተሰቦች ለማንኛውም በጣም በጣም በጣም ኒንጃ ሆዴን ፍር ነው ያልኩት። እናንተ ባትኖሩ እንደው በማን ነበር? ውድ ቤተሰቦችም ፈታ ዘና እያላችሁ የሃይሚን ፍቅር በደንብ ይዩት። ብሩጌ ደግሞ ልክ እሷ ስትናደድበት የሚያደርገውን ትርኢት ይዩት። ሁለቱ ሁለቱም ናቸው ቢሮውን የመሩት ሁለቱ ናቸው እንጂ እነዚህ ሁለቱ ዝም ብለው ናቸው። ሊንዳ እንደውም ትንሽ ትሻላለች፣ ትንሽ ትንሽ ትሻላለች። እሷም ያው ናት፣ ትንሽ ትሻላለች። ምክንያቱም ከኪያ ትሻላለች። ኪያማ ተውት፣ የቆመ ስልክ እንጨት በሉት። በቃ ቆሞ ምን አያወራ ምን አይል ቅልስ ቅልስ ቅልስ። ወይ አይ ሃይሜ፣ እንደው ምን አለ እንደው ይሄ ለቅዳሴ የማይሆን ነጠላ ነጠላ የሆነ ወንድ ታመጫ። ልጅ ምን አስበሽ ነው? ንኮ በምክንያት እኮ ነው። ብሩኬ ጃኬትሽ ነው ያልኩሽ ትይ፣ በምክንያት ምኮራበት። ብሩክ ብሩክ ያለማየሁ ልጅ፣ ጃኬትሽ ያልኩሽ ጃኬት ግርማ ሞገስ አለው። ግርማ ሞገስ ታውቃላችሁ እንዴ? ሃይሜ ለብሩኬ ቲሸርቱ ናት። በቲሸርት ላይ ጃኬት ግድ ነው፣ ኢትዮጵያ ላይ ማለት ነው። ኢትዮጵያ ላይ ያስፈልጋል ሶ እኛ የመረጥ ምን አንቺ በመረጥሽ ውስጥ ጭራሽ እርጥብ እንጨት ጋዝ ላይ እንደማርከፍ በቃ አይቀጣጠል፣ ምን አይል እየጨሰ ዝም እንዴ፣ ምን አስቦ ነው ቀስቀስ እንኳን አይልም እኮ። ገና ለመታቀፍ እጁን ከኪሱ ተፈልጎ ነው የሚገኘው። ይሁት ቪዲዮውን ውሸቴን ከመሰላችሁ ቤተሰብ ማየት ማመን ነው። እና ብቻ በጣም የሚያስቅ ነው። ለማንኛውም ለሁሉም ነገር ችሎታ እንደሚጠይቅ ነው እኔ እዚህ ጋ የተረዳሁት። እንግዲህ እነሱ አሁን ቲክቶከሮች ናቸው፣ ብዙ ማስታወቂያ ይሰራል። ክያ ተብየውም እሷን ፊልም ትሰራለች፣ ግን ችሎታ ይጠይቃል። እዚህ ጋር ብሩክና ሃይሚ ብቻ ናቸው የሰሩት፣ ወደዳችሁም ጠላችሁም። ለማንኛውም እናመሰግናለን ባይ